በጉጉት የሚጠበቀው አምስተኛው የአሸናፊዎች አሸናፊ ውድድር ሊጀምር ጥቂት ጊዜያቶች ነው የቀሩት። በሁለቱ የቴሌቪዥን አማራጮቻችን ወደ እናንተ በቀጥታ እንደርሳለን። ከዛ ባለፈ ደግሞ በፋና ዲጂታል በተለያዩ አማራጮች ታገኙናላችሁ። ሁልጊዜም ደግሞ ከኛ በፊት ለፊት ከሚታዩ ጋዜጠኞች፣ እዚህ ካሉ ተወዳዳሪዎች ባለፈ ደግሞ ከጀርባ ብዙ የቴክኒክ ሰዎች አሉ ብለን እናነሳለን። አንዱ ደግሞ የዲጂታል ሚዲያ ነው። እነሱም ልክ ከኛ እኩል ያንን ነገር አስጠብቆ ሲጓዙ ነበር። ስለዚህ የፋና ዲጂታል ክፍል የስራ ባልደረቦቻችን ከኛ ጋር ቆይታ ሊያደርጉ እዚህ ተገኝተዋል። በቅድሚያ እንኳን ደህና መጣችሁ። ፋና ዲጂታል እንግዲህ ብዙ ተከታይ ያለው ትልቅ የዲጂታል አማራጭ ነውና ወደ አድማጭ ተመልካቾቻችን በስንት አማራጮች የዲጂታል ነው ፋና ላምሮት የምናደርሰው? በፌስቡክ እና በዩትዩብ በተለይ ደግሞ በፌስቡክ፣ እንዲሁም አጫጭር ስለሆኑ ደግሞ ሰው ሳይሰለቸው እንዲደርሰው በቲክቶክ ተደራሽ እናደርጋለን። በላይቭ በላይቭ ለማያገኙ ደግሞ እንደዚሁ ተቆራርጦ ሰው በሚፈልገው መንገድ እንዲያገኘው ዳውንሎድም አድርገው እንዲጠቀመው እናስቀምጣለን እዛ ላይ ማለት ነው እነሱን ነገሮች እንግዲህ ከስር ከስር ደግሞ እየተከታተሉ አይደለ ላይቭ ስትሪሙ እንዳለ ሆኖ ደግሞ ከስር ከስር አብዴት ይፈልጋል የተወዳዳሪዎችን ፐርፎርማንስ እየቆራረጣችሁ ትጭናላችሁ እና እዛ ጋር ያለው ስራ እንዴት ነው አይከብድም እንግዲህ እንዳለችው በየጊዜው በየሳምንቱ ፕሮግራሞቹ የላምሮት ፕሮግራም በተላለፈ ቁጥር እነዚህ ስራዎቹ ይኖራሉ። ቆራርጦ መጫኑ ቅድም እንዳለችው ቀጥታ ሙሉን ቪዲዮን ማግኘት ለማይችሉ ሰዎች አነስ አነስ ባሉ መጠን እየተቆራረጡ እንትን ይላሉ። ስራው አስቸጋሪ ነው እንደ ስራ ሲታይ፣ ምክንያቱም ቀጥታ ስርጭቱ አለ፣ ከዛ ውጭ ደግሞ እሱን ቆራርጦ ወደ ዩቲዩብ ላይ መጫኑ አለ። አጣዳፊ ስራ ነው የሚሆነው በሰዓቱ ያንን በምንሰራበት ጊዜ እና ቢዚ ያደርጋል። በሰዓት ረጅም ሰዓት አደለ፣ ከአስራአንድ ሰዓት ስለምንቆይ ያ ደግሞ ትንሽ አስቸጋሪ ያደርገዋል። የፋና ላምሮት አንዱ መገለጫ እንግዲህ በላይቭ አድማጭ ተመልካች ጋር መድረስ ነው። ስለዚህ በዲጂታሉም ደግሞ ያንን አስጠብቆ መሄድ ቀላል ነገር አደለም። እናንተ በዛ ውስጥ ምን ተማራችሁ? ጥናት ነው። ደቂቃሽን እያንዳንዷን ነገር ካልተጠቀምሽ ላይቭ መዘግየትም ቢሆን የኦዲየንስ የመቀነስ ነገር ያመጣል። ፍጥነትን ካልተጠቀምን የምናገኘውን ነገር እናጣለን ማለት ነው። ያንን ተጠቅመን ነው ወደ ህዝቡ የምናሰራጨው። ያኛው ካልሆነ ግን ተደራሽነታችን ይቀንሳል ማለት ነው። ኦዲዬንስም ደግሞ ማክበር ስላለብን ለኦዲዬንሳችን ምን ማቅረብ አለብን የሚለው ጊዜውን ሰጥቶ ተቀምጦ ስለሚጠብቀን የእነሱን ሰዓታቸውን ጠብቀን እናቅርባለን ባል ነው ሰዓት አቅርበን እንገኛለን። ስለዚህ ውድድር ነው አንዱ የገበያ አማራጭም እንደመሆኑ ኦዲየንስን ደግሞ ከመጀመሪያው ይዞ እስከ መጨረሻው ለመቀጠል የሚያስችለን ነገር እንዳልሹ ደግሞ በሰዓት እኩል መሄድ ተመልካችን የሚያስገኝልናል፣ ያሳጣልናል ምክንያቱም ፋና ላምሮት የረጅም ዓመት የውድድር ምዕራፍ እንደመሆኑ መጠን ደግሞ ሁልጊዜ አክብረው ሰዓቱን ጠብቆ የሚመጡ ኦዲንሶች አሉ። ምናልባት ቤታቸው ሆነው ማያዩን ኦዲንሶች በሚንቀሳቀሱበት ሁሉ ስልካቸው ላይ በዲጂታል አማራጭ ይከታተሉናልና አንዳንዴ የሰዓት መዘግየት ኦ፣ ዛሬ ፋና ላምሮት የለም እንዴ ብለው ወደ ሌላ ነገር ሽፍት እንዲያደርገው ያደርጋልና ስለዚህ ሁልጊዜ ከሰዓት ጋር መሄድ የግድ ነው። እናንተ ምን ተማራችሁ? ፋና ላምሮት ሲጀምር ጀምሮ ነበራችሁ ወይስ ከዛ በኋላ ነው የመጣችሁት ወደ ፋና እኔ እንኳን በቅርቡ ነው የመጣሁት። ከዛ በፊት ያው በውጭ ነበረ መከታተለው የነበረው ነበረው። ከዛ ከመጣሁ በኋላ ደግሞ በአካል እዚሁ ላይቭ ስርጭትም ምንትን ሲል አንዳንድ ጊዜ ገብተው የመታደሙ ነገር አለ። ከዛ ውጭ ደግሞ በብዛት ስራው ላይ ከጀርባ ተቆራርጦ ሲጫን፣ በተለይ ደግሞ ቅድም እንዳልሽው ላይቭ በቴሌቪዥን የሚከታተሉት አሉ። ከዛ ውጭ ዲጂታል ሚዲያው ላይ ደግሞ ጠብቀው የሚከታተሉ ኦዲየንሶች አሉ። ልክ ሲጀምር ላይቭ ላይ እየተጠራሩ ምናምን የሚያዩ እንትኖች አሉ፣ ተመልካቾች አሉ። እና ከዛ ከዛ አንጻርም አንድ ላይ እንትን ማለቱ ቆንጆ ደስ የሚል ስሜት ይፈጥራል። አዎ። ግን ተመልካች መሆንና ደግሞ የስራው አካል መሆን ያለው ልዩነት ምንድን ነው? ደስ ይላል። እዚህ ሆድሽ ስታየው ያው እዛ በሩቁ ነበረ። አሁን ደግሞ ውስጥ ላይ እየሰራሽ ስታየው አንዳንድ ጊዜ ተለምጆና የስራ ነገር መሆኑ ይመጣል። ከመዝናናቱ ባሻገር ግን ደግሞ ውስጡ ላይ ሆነሽ እንትን ስትይ ቆንጆ። አብዛኛውን ጊዜ ነበርኩ? ግን እንደ ቲም ስለሆነ እዛ ጋ እንደ ኦዲየንስም ስራ እየሰራሽ ኮሜንት ምሰጭበታለን እከሌ ወደቀ፣ እከሌ እንዲያለ ያለ ስራነቱን አንዳንዴ ትረሸዋለሽ። ጎን ለጎን በፍጥነት መሄድ እንዳለብሽ ሆኖ ያንን ነገር ግን ትወያይበታለሽ፣ እንደግሩ ማለት ነው እከሌ ቢያልፍ፣ እከሌ ቢሆን ለምን። ከታይትልም አንፃር ስለምንጨነቅ መከታተል አለብሽ። የምታዝኝበትም ሰዓት አለ። ከዛ አንቺ የምትገመገሚበት ሰዓት አለ። አንዳንዴ ዳኛ የሆንሽ እስኪመስለች ድረስ እዛ ጋር ቁጭ ብለሽ ማለት ነው። እና ውጭ ሆነሽ ከምታየው ውስጥ ሆነሽ ሁለቱንም ነው። ውጭ ስትሆኝ ስራ ላይ ያለውን ቻሌንጅ ስለማታቂው ኮሜንት ታበዣለሽ ከሌላም እንደዚህ ያደረገውም እንደዚህ ለምን ያደረገውም ብለሽ ስለምትይ ከስራ ጋር አንድ ላይ አዋህደሽ ነው ልፋቱንም ስለምታቂው ይሄ ነገር ጥሩ ነው ብለሽ ኮሚት ሰተር ታልፍበታለሽ። በተለይ የማን አድናቂ ነበርሽ? እንግዲህ በነዚህ ምዕራፎች ውስጥ የማን አድናቂ ነበርሽ? ምናልባት ደግሞ እስከ መጨረሻው ቢሄድ ብለሽ የተሰናበተ ያዘንሽበት አጋጣሚ አለ የምታስታውሸው? በስም ባላስታውሳቸውም አሉ። እንደ ሰፈርም ደግሞ አንዳንድ ሰፈርሽ ያሉ ሰዎች ሲሆኑና ሲያሸንፉ ደስ ይልሻል። ከስራው ወጣ ብለሽ ደግሞ ለከሌ ወገንተኛ የመሆን ነገሩ ይኖራል። ያንን ደግሞ ቁጭ ብለሽ ስታዩ ደግሞ እንደገና አይ ስራ ነው ትያለሽ፣ ግን ከሊ ቢያልፍ ትያለሽ። አንዳንዶቹ ደግሞ አሉ አስደስተውሽ የሚያልፉ ተሸንፈውም ፋና እንዲያርጉልናል ውድድሩ ተምረንበታል ብለው ደግሞ ስቀው አመስግነው ሲሄዱ ልባቸውን ትውጭዋለሽ። ስለዚህ ረጅሙ ዓመት ከፋና ላምሮት ጋር እንደ መቆየትሽ መጠን የፋና ላምሮት ሂደቱ ለውጡን እንዴት ታየዋለሽ? ለውጥ አለው፣ በተመልካችም ለውጥ አለው። በተለይ ደግሞ ኮሜንት ላይ ስታያቸው ትከታታያለሽ ያደርሽ ማን ምን ይፈልጋል የሚለውን ነገር ተከታዮችሽን ለማብዛትም ደግሞ እዛ ጋር ምሰጭውን ታይትል አያይዘሽ ከሌ እንዲ ቢያደርገው ትያለሽ። ታይትልሽ ከተምኔልሽ ጋር ምን ይሄዳል የሚለውን ያንን እያስተካከልሽ ትሄጂ፣ ኦዲየንስሽ እየጨመረ ይሄዳል። ምን እንዴት አድርጌ የመያዝ አለብኝ የሚለውን ነገር እየተማርሽበት ትሄጃለሽ። ከሳምንት ሳምንት ምን መጨመር አለብኝ የሚለውን ነገር ቆራርጠሽ ምጭኝውን እንኳን መፍጠን አለብሽ። ታይትል ከሚሰጥሽ ሰው ጋር፣ ተምኔል ከሚሰጥሽ ሰው ጋር ያንን አንድ ላይ በግሩፕ ተነጋግረሽ ተናበሽ ትሰሪ ያለሽ። ያ ሲሆን ምንድን ነው ከትላንትና ዛሬ ተሽሎ ከሳምንት ሳምንት እንዲህ ብናደርገው ተብሎ ብሪፍ ላይ ወተን ስለምናወራው ምን ተሳስተናል፣ ምን አሻሽለናል የሚለውን ነገር ይዘን ሄዳል። እንግዲህ ያው ስለ ዲጂታል ስናነሳ ሌሎቹ ዓለም ላይም እንዲህ እንደ ፋና ላምሮት የተለያዩ ውድድሮች ይደረጋሉ። ና ከዛ አንጻር ፋናላምሮት ላምሮት እንዴት ታዩታላችሁ? በጣም ቆንጆ ነው ነው ብዬ የማስበው ምክንያቱም እንደ ማነጻጸር መውሰድ የለብንም። ያው የዓለም አቀፉ ዓለም አቀፍ ነው፣ ኦዲየንሱ የእኛ ደግሞ የምናየው ኢትዮጵያውያንናን ከዛ አንጻር ስናየው የኦዲየንስ ብዛት ብዙ ማነጻጸር የለብንም፣ ግን ከአቀራረብ አንጻር ካየ ነው በጣም ቆንጆ ነው ብዬ የማስበው። ምክንያቱም የላይቭ ስርጭት በራሱ በጣም ብዙ አስቸጋሪ ነገሮች አሉት እና ያንን ሁሉ ተቋቁሞ አልፎ ለተመልካች ማድረስ መቻል በጣም ቆንጆ ነው ማለት ጥሩ ነገር ነው ብዬ አስባለሁ። ደግሞ ተመልካቹም በዛው ልክ ፋና ላምሮት በደንብ ይታወቃል። ኢትዮጵያ ውስጥ እንግዲህ እንደምታውቂው ፋና ሲባል ብዙዎች ትዝ የሚያስታውሱት ስለ ፋና ላምሮት ያነሳሉ። እና ከሌሎች አለማት አንጻር ቆንጆ አቀራረብ አለው ብዬ አስባለሁ። ፍሪስ ከሌላው ዓለም የተለየ የምናየው ላይቭ ነው የሚከታተሉት። የእኛ ደግሞ በስልክ የሚሆን ቤት ውስጥ ሆነው፣ ትምህርት ቤትም፣ በተለያየ ቦታ እረፍት ሰዓታቸው ላይ ሰራተኞችም ቁጭ ብለው የሚያዩት ነገር ነው። ያንን እኛ ብናሰፋው ይበልጥ ተደራሽ ይሆናል። ላይቭ መጥቶ ሰው ቁጭ ብሎ የሚያይበትን ነገር ከቤት ወጥቶ ቀጥታ ያለውን ነገር ምን ይመስላል የሚለውን ቢያየው፣ በተጨማሪ ኦዲየንሳችንም ይጨምራል። ስለዚህ እዚህ የሚታይበት ያው ኦዲየንሶች ያሉ በየሳምንት የሚመጣ ሰፋ ቢል ማለት ነው። ሌሎቹ እንግዶቻችን በዝተው እዚሁ ተገኝተው እንደ ኮንሰርት ማለት ነው። ቤትም ሆነው እንደዛ ነው የሚያዩት፣ ግን እዚህ መጥተው ደግሞ ያንን ነገር ማስፋት ነው ያለብን ብዬ አስባለሁ። ስለ ዲጂታል ስናነሳ እንግዲህ እዛ ላይ የራሱን የቻለ ኦዲየንስ አሉን፣ አደለ? ተመልካቾች አሉን፣ አስተያየት የሚሰጡ አሉና እዛ ጋ ያለው ፊድባክ እንዴት ነው? አስተያየት ላይ ብዙ ደስ የሚሉ ነገሮች አሉ። ብዙ አመት አብረውን የመጡ አሉ፣ እዚህ ድረስ አዲስ የመጡ አሉ። በመደገፍም ደረጃ የሰፈሮቻቸውንም ልጆች ይሁን የተለያዩ ሲያዋቸው የተመቻቸውን ጎበዝ ያሏቸውን ኮሜንት እየሰጡ አጠገብ ያሉ እስኪ መስል ድረስ ጎበዝ በርታ ከሌ ነው። እንደ ዳኞችም ቁጭ ብለው ኮሜንት የሚሰጡ አሉ እዛ ላይ። ከዛ ደግሞ ከሌ የራሳቸውን ወሬም እስከ ማውራት ድረስ የሚወያዩበት ድረስ ይደርሳሉ እና ያኛው ለእኛም አንዱ መዝናኛችን ነው። ተመልካቹ ራሱ ሶሻል ሚዲያ ላይ ያለው ተመልካች እንደ ቤተሰብ ሆኗል እና ልክ ስርጭቱ ሲጀምር ጀምሯል ኑ ምናምን እየተባባሉ ሁሉ ይገባሉ። በስም ይተዋወቃሉ በደንብ እንትን እያሉ ተመልካች ምናምን እና ደግሞ የግል ጉዳይም ጭምር ያወራሉ በደንብ ከመተዋወቃቸው የተነሳ ማለት ነው እና ለተወዳዳሪዎች ካላቸው ኮመንት በተጨማሪ ደግሞ በደንብ ፋሚሊ ሆነዋል። ቆንጆ ነው በጣም እኔም ስገባ ማያቸው አሉ አንዳንድ ጊዜ ና ይገርሙኝ እንትና እዚህ ጋር ሀሳብ ስጪ ምና ብሎ ሲጠራሩ የሚተዋወቁ ናቸው ናቸው እንደ የሚያዩት ብዬ የመጀመሪያ ጊዜ እንደዛ ተሰምቶኝ ያውቃልና፣ በጣም ነው ደስ የሚሉት እርስ በራስ ዛሬ ማን ጥሩ ነበረ ማን ዝቅ ብሏል፣ እንዳላችሁት እንደ ዳኛ እኩል ሀሳብ የሚሰጡ ደረጃ ሁሉም ያወጡ አሉ ና መጨረሻ ላይ እኔ ያልኩት ሆነ ምናምን የሚሉ ቋሚ ደግሞ ሁልጊዜ በዲጂታል ላይ ተሳታፊ ሆኑ ቋሚ ቤተሰቦች መፍጠር ችሏል። በሁለቱ የቴሌቪዥን አማራጮቻችን ከዛ ባለፈ ደግሞ በፋና ዲጂታል በተለያዩ አማራጮች እንግዲህ ታገኙላላችሁ። ፋና ላምሮት አምስተኛው የአሸናፊዎች አሸናፊ በቅርቡ ይጀምራል። እንድትከታተሉን ከወዲሁ እየጋበዝን እናንተ ግን ለነበረን ቆይታ በጣም ነው የምናመሰግናል